በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መሠረታዊ የሃይማኖት ትምህርት መማር ፈልገው በልዩ ልዩ ምክንያት ቤተክርስቲያን በአካል ተገኝተው መማር ሳይትሉ ቀርተዋልን? እንግዲውስ የምሥራች! ከ2 ዓመት በላይ በርቀት ትምህርት ልምድ ያካበተው የመንበረ መንግሥት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት የእግዚአብሔርን ቃል ባሉበት ሆነው ይማሩ ዘንድ ደረጃቸውን በጠበቁ አምስት የመማሪያ መጽሐፍትና መምህራን በመታገዝ ስነ ፍጥረት፣ ትምህርተ ሃይማኖት፣ ነገረ ክርስቶስ፣ ነገረ ማርያም፣ አማደ ምስጢራት፣ የመጽሐፍ ቅዱስ ጥናት፣ የቤተክርስቲያን ታሪክና ሌሎች የቤተክርስቲያን ትምህርቶችን በመስጠት ላይ ይገኛል። እርሶም ጊዜ ሳይገድበው የቦታ ርቀት ሳይገታው ባሉበት ሆነው ቅዱሱን የእግዚአብሔርን ቃል ተምረው ሃይማኖቱን ይበልጥ ያጠነክሩ ዘንድ ከመቼውም ጊዜ በላይ ተዘጋጅተን እንጠብቆታለን። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት ምዕራፍ አንድ ቁጥር ሦስት አምደ ሃይማኖት ሰንበት ትምህርት ቤት የርቀት ትምህርት ማዕከል።